ከ16 ኤምባሲዎች በላይ መገኛ የሆነችው የዲፕሎማቶች መንደር በውቢቷ ሳርቤት በአምስት ዓመታት ውስጥ አምስት ሳይቶችን ያስረከብ ናቸው። እኛ ጀምቦሮች አሁንም ስድስተኛ ሳይታችንን በሳር ቤት ይዘንላችሁ መጥተናል። አምስት ሺ ሁለት መቶ ካሬ ላይ ያረፈው አፓርትመንታችን አራት ቤዝመንት ግራንድ ፕላስ 30 ግራንድ ሞል አፓርትመንት ሲሆን ጥራታቸውን በጠበቁ ማቴሪያል የተሰሩ የከርሰ ምድር ውሃና ስታንድባይ ጀነሬተር ያላቸው እንዲሁም በውስጡ አስር ሊፍቶችን፣ የቆሻሻ ማስወገጃ፣ የጋራ አዳራሽ እና የፕሮግራም ማዘጋጃ ሰገነት፣ ቪኤት ስታንዳርድ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር የህፃናት መጫወቻ፣ ፉድ ኮርት፣ ዘመናዊ ጂምና ስፓ እንዲሁም አምስት መቶ ካሬ ላይ ያረፈ ግሪን ኤሪያ ያለው ካለምንም የዋጋ ጨማሪ ማለትም በፊክስድ ፕራይስ የሰራተኛ ክፍልና ስቶርን ጨምሮ ከባለ አንድ መኝታ ቤት እስከ ባለ ሶስት መኝታ ቤት ድረስ በ10 ፐርሰንት ቅድመ ክፍያ የቤት ባለቤት ይሆን ይለታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ጀምቦሮ ሪል ስቴት በጊዜ ግቡ። ገናን በቤተልሔም ጌታችን በመድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም፣ በጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል።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 አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳ እና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45 እና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0937171717 ይደውሉ። ጰራቅሊጦስ የጉዞ ወኪል ይህ አዋዜ ሰበር ነው። የኢራን የውሃ ጦት እየከፋ ከመምጣቱ የተነሳ የአገሪቱ ፕሬዝደንት የቴህራን ከተማን ሙሉ በሙሉ ለቆ የመሄድ ሐሳብ እስከ ማቅረብ ደረሱ። ዋሽንግተን ፖስት እንደዘገበው ለዚህ ሁሉ መቀመቅ መንስኤው የአገሪቱን አንጡራዋ ሀብቶች ያነጠፈው የመንግሥት ፖሊሲ ነው ተብለዋል። የዚህ ዓመቱ ምጽአታዊ የውኃ እጥረት የኢራንን የወደፊት መኖሪያነት ጥያቄ ውስጥ ከቶታል ይላል ዘገባው። ሲጀምር በደርዘኖች የሚቆጠሩ የሀገሪቱ ግድቦች ሙሉ በሙሉ ክው ድርቅ ብለዋል ባይባሉ እንኳ ወይም መባል የለበትም ቢባል እንኳ ማጠራቀም ከሚችሉት የውሃ መጠን ከአምስት በመቶ በታች ነው ያቆሩት በመሆኑም ከወራት ሳይሆን ከሳምንታት በኋላ የቴህራን ነዋሪዎች የሚያጥቡበት የሚታጠቡበት ብቻ ሳይሆን ጉሮሯቸውን እንኳ የሚያረጥቡበት ውሃ ያጣሉ። የጨነቃቸው የሀገሪቱ ፕሬዚደንት ከሳምንታት በኋላ ውሃልቦ የሚሆን ከተማ ውስጥ አስር ሚሊዮኑ ሕዝብ እዚሁ ልንቶ አንችልም፣ ስለዚህም ቴህራንን ጣጥለን እንውጣ ብለው ሐሳብ እስከ ማቅረብ ደርሰዋል። ይሄ እንዴት ይሆናል ብሎ የሞገታቸው ባይኖርም ጥያቄው ግን ፈጧል። ከዚህ ወጥተንስ ወዴት እንሂድ? ኢራንን እንዲህ ዐይነት ንጥፈት ውስጥ የዳረጋት ታሪካዊ የውሃ ጦትና ለአምስት ዓመታት የጸና ድርቅ ነው። ይሁንና ግን አሁን ያለው ቀውስ መሠረቱ የሀገሪቱን የእርሻ ምርቶች መጠን ለመጨመር ሲባል ለአሥርተ ዓመታት የተወሰዱ ከፍተኛ ደረጃ የፖሊሲ ውሳኔዎች ናቸው ተብለዋል። የአገሪቱን የእርሻ ምርት ለማሳደግ ታስቦ አንጡራ የውሃ ሀብቷን ከሞላ ጎደል ያሟጠጠው ፖሊሲም ኢራንን ሁሉንም ነገር ራሷ ምርታ የምትበላ ለማድረግ ሲባል የተወሰደው የተፋፋመ የመስኖ እርሻ ነው። መንግሥት እንደ ሩዝና አፕል የመሳሰሉ ውሃ ፈጅ ሰብሎችን ከውጭ ገዝቶ ለማስገባት ማዳበሪያና ሌሎች ግብዓቶችን ለመደጎም እንዲሁም ለገበሬዎች ቀላል ብድሮችን ለመስጠት ዋስትና ሰጥቷል። በሀገሪቱ ቆላማና ከፊል ቆላማ ምድር ለሚገኙት ገበሬዎች የውሃ ጉድጓዶች እንዲያስቆፍሩ በመፍቀዱ የተነሳ የተራቆተውን የከርሰ ምድር ውሃ ይበልጥ አሟጡታል። የውሃ ጉድጓድ ቁፋሮ ባልተፈቀደባቸው የሀገሪቱ ክፍሎች እንኳ መንግሥት ሊቆጣጠር ስላልቻለም ቁፋሮ ተፋፍሞ በርካታ የውሃ ጉድጓዶች መቆፈራቸውን የምርመራ ውጤቶች አረጋግጠዋል። እነዚህ ፖሊሲዎችና ሌሎች ተዳምረው በሀገረ ኢራን በፈረንጅ 1979 ከፈነዳው እስላማዊ አብዮት ወዲህ በመስኖ የለማውን መሬት ከሞላ ጎደል በዕጥፍ ማሳደግ ትችለዋል። በአርባ ዓመት ውስጥ ከ22 ሚሊዮን ኤክር በላይ ማለትም ከ89 31 ካሬ ኪሎ ሜትር በላይ ማለት ነው። ኒማ ሾክሪ በጀርመን የሃምቡርግ ዩኒቨርሲቲ የጂኦ ሃይድሮ ኢንፎርማቲክስ ኢንስቲትዩት ዲሬክተር ናቸው። የከርሰ ምድር ውሃ መረጃ ተቋም ኃላፊ እንደማለት። የኢራን መንግሥት በተጨባጭ የተፈጥሮ ወረቱን ውሃውን፣ የአፈሩን ለምነትና ችግር የመቋቋም አቅም ለአጭር ጊዜ የተትረፈረፈ ምርት ሲባል ሸጦታል ይላሉ። እዛው በኢራን ውስጥ ደግሞ አንዳንድ ሃያሲዎች የመንግሥት ባለሥልጣኖች የእርሻ ፖሊሲያቸውን ሙሉ በሙሉ እንዲቀይሩ ጥሪ እያሰሙ ናቸው። ይህንን ቀውስ ፖሊሲያቸውን መለወጥ እንዳለባቸው ግልጽ ምልክት አድርገው እንዲወስዱት እየተማጸኑ ነው። ኢራን የኢኮኖሚዋን ዘርፍ ለማስፋፋትና ለማበልጸግ ባለመቻላ የእርሻ ስራዎቿ ብዙ ሚሊዮኖችን የሚቀጥሩ ቁልፍ ሆነዋል። ለእንዲህ አይነቱ የኢኮኖሚ ዘርፏን ያለ መስፋፋትና ያለ መበልጸግ መከራ ውስጥ የከተታት ከፊል ምክንያት ደግሞ በኒክሌር ፕሮግራሟ የተነሳ ምዕራባውያን የጣሉባት ማዕቀብ ነው። በዚህ የተነሳ የእርሻው ዘርፍ ከሕዝቧ መሥራት የሚችል ኃይል ውስጥ አንድ አራተኛውን እንዲሸከም ግድ ሆኗል። የስታንፎርድ ዩኒቨርሲቲ ፕሮጀክት 2040 ባጠናቀረው አሃዝ መሠረት ማለት ነው። ለረጅም ጊዜ የኢራን የእርሻ ሚኒስትርና ለጥቆም የተፈጥሮ አካባቢ ዲፓርትመንት ዲሬክተር የነበሩት ኢስካላንትሪ ይናገራሉ። በዓለም አቀፍ ፖለቲካዊ ምክንያቶች የተነሳ ዛሬ የተፈጥሮን አካባቢ እያወደምነው ነው የነገውን ትውልድ መብቶች ዛሬ እኛ እየበላ ነው ነው ብለዋል። ኢሳ ካላንትሪ ን ያሉት ሀገሪቱ ውስጥ ባለፈው ወር በተካሄደም የአንድ ዩቲዩብ ክርክር ፕሮግራም ላይ ነበረ። የቀድሞ እርሻና የአካባቢ ደህንነት ሚኒስትሩ በክርክሩ ላይ ያነሱት ጥያቄም ምላሽ ያልተገኘለት ነው። ገና እኛ አሉ እኛ ከመላ ዓለም ጋር መዋጋት አለብን። አለባችሁ ያለው ማን ነው? ዋሽንግተን ፖስት የኢራን መንግሥትን ደጋፊ እርሻ ፖሊሲዎችን በቅርብ ለማሳየት የሳጃድ ቤተሰብን የእርሻ ተሞክሮ በምሳሌነት አቅርበዋል። ሳዳጅና ቤተሰቡ በደቡብ ማዕከላዊ ኢራን ከዛግሮስ ተራሮች ግርጌ ስር በ283,280 ካሬ ሜትር መሬት ላይ አፕልና ወይን ያለማል። የመሬቱ ስፋት ቁጥር ለበዛባችሁ በአይነ ዕሊናችሁ ታዩት ዘንድ 28 ካምቦሎጆ ተገጣጥሞ አስቡ። ቤተሰቡ በዚህ 28 የእግር ኳስ ሜዳ የወጣው በነበረ የእርሻ መሬት ላይ አፕል የተከለው በራሱ ምርጫ አልነበረም። የቀድሞ የቴህራን ከንቲባና የኢራን የቀድሞ ፕሬዚደንት መሐመድ አህመዲን ነጃድ መንግሥት ውሳኔ ምክንያት ነው በከፊል። አህመዲን ነጃድ ከ2005 እስከ 2018 በፈረንጅ ለስምንት ዓመታት ፕሬዝደንት ነበሩ። ችግኝና ብድር ሰጥተው አፕልና ወይን እንዲያለማ አበረታተውታል እንደ ሌሎቹ ገበሬዎች። በተጨማሪም ከዚህ በፊት ክልክል የነበረውን የጉድጓድ ውሃ ቁፋሮን ፈቅደውላቸዋል። አጠር ያሉት ለውጫ ድፍ ጸጉርና በዘለማድ ዐይናቸውም ይስቃል የሚባሉ ዐይነት ትክለ ሰውነታቸው በቶሎ ትዝ የሚለው አሕመዲን ነጃድ በተቺዎቻቸው ዘንድ የአገሪቱን የውሃ ሀብት ያባከኑ ተብለው ይወቀሳሉ። በሳቸው ዘመን ነው ሕገወጥ የጉድጓድ ውሃ ቁፋሮ እየተንሰራፋ ይሏቸዋል። እነ ሳጃድም ሰብላቸውን ለማጠጣት የራሳቸውን አንድ የጉድጓድ ውሃ ቆፈሩ፣ የከርሰ ምድር ውሃ። ነገር ግን ከዓመት ተኩል በኋላ የጉድጓድ ውሃው ደረቀ። የኢራን መንፈሳዊ መሪዎች ይላል ዋሽንግተን ፖስት፣ ዓለምን አምነው አያውቁም፣ በተለይ ምዕራቡን። ስለዚህም ጉርሳችንን ሙሉ እዚሁ በቤታችን ማምረት አለብን ብለው ተነሱ። ለዚህ ዓይነቱ ውሳኔ ጠንካራ ምክንያት የሆናቸው በመራራውና ባስከፊው የኢራን ኢራቅ ጦርነት ጊዜ ምዕራቡ ከሳዳም ጋር አብሮ መቆሙ የፈጠረባቸው ከፍተኛ ቁስል ነው። የሀገሪቱ እስላማዊ ስሮ መንግሥት መሥራች አያቶላ ሮላ ሆሚኒ አንድ ጊዜ ሲያስገነዝቡ የኢራን እርሻ የሁሉም ነገር መሠረት መሆን አለበት ብለው ነበረ። የእሳቸው ወራሽ አያቶላ አሊ ሐሚኒም ኢራን የዓለም ጉልበተኞች አእምሮት እስረኛ እንዳትሆን ራሷን በራሷ መመገብ አለባት ሲሉ መመሪያ አውርደዋል። አንድ ዘውትር የሚደጋገም የኢራን ባለሥልጣኖች አባባል እርሻ የኢኮኖሚ ልማታችን የሚሾርበት እንዝርት ነው ይላል። እርሻውም እንደ ፖለቲካው፣ እንደ ትጥቅ ትግሉ፣ እንደ ኒውክሌየር ፕሮግራሙ ሁሉ ከውጭው ዓለም ጋር የሚካሄደው ውጊያ የተጋትሮ ተራዳ አካል ተደረገ ይላሉ ካቢህ ማዳኒ ስለዚህም ባለሥልጣኖች ማድረግ የቻሉት የሥራ ዕድሎች ለመፍጠር ሲሉ የሀገሪቱን የተፈጥሮ ሀብቶች ማቃጠል ነበር፣ ይላሉ ካቤ ማዳኒ። የኢራን የኢንቫይሮንመንት ዲሬክተርነታቸውን በገዛ ፈቃዳቸው ለቀው በፈረንጅ 2018 ሀገር ጥሎ የተሰደዱ የውሃ ኤክስፐርት ናቸው። በኢንዱስትሪ ውስጥ በአገልግሎት ዘርፍ ውስጥ ሥራዎች መፍጠር ካልቻልክ የኢኮኖሚን ዘርፍ ለማስፋፋት ካልቻልክ ኢኮኖሚውን ከውሃ ለመለያየት ለመነጠል አትችልም ይላሉ። ኢራን በየዓመቱ ከሚዘንበላት ውሃ ከ80 እስከ 90 በመቶ ወደ እርሻ የሚሄድ ነው። ይህም በስታንፎርድ ኢራን 2040 ፕሮጀክት የ2018 ጥናት ወረቀት መሠረት ሀገሪቱ ካላት ታዳሽ የውሃ ሀብት በላይ ነው። እርሻው የሚጠቀመው ሀገሪቱ ልታስቀጥለው ትችላለች ከሚባለው ስሌት መጠን ጋር ደግሞ በእጅጉ የትዬ ሌሌ ነው። ኢራን ከዓለማችን ክፉኛ የከርሰ ምድር ተጠቃሚ አገራት መካከል አንዷ ናት። መሬቷ በሚያስደነግጥ ደረጃ እየሰመጠ ነው። አፈሯ ጨዋማ እየሆነ ነው። ሳይንሳዊ ምርምሮች እንደሚያሳዩት የአየር ጠባይ ለውጡም በዝናብ እጥረቱ እየተባባሰ ቀውሱን እያከፋው ነው የሀገሪቱን ታዳሽ የውሃ ሀብት እያሟጠጠው ነው። ድርቁ እጅግ እጅግ የከረረ ነው። ቢያንስ ከሀገሪቱ ግድቦች ሰላሳ ሁለት በመቶ ያቆሩት ውሃ ከአምስት በመቶ በታች ነው። በዚህ ዓመቱ መጸው የመጀመሪያዎቹ 53 ቀናት ያካፋው ዝናብ ለብዙ ጊዜ በአማካኝ ይገኝ ከነበረው መጠን ጋር ሲነጻጸር 83 በመቶ ያነሰ ነው። አሁን በተባበሩት መንግስታት የውሃና የአካባቢ ዩኒቨርሲቲ ዲሬክተር የሆኑት ማዳኒ ኢራናዊ ናቸው። ቅድም የጠቀስኳቸው ኤክስፐርት ናቸው። አሁን ትልቁ ፋክተር፣ በጣም ቁልፉ በቅርብ የኢራን ታሪክ ውስጥ እንዲህ ያለ ከፍተኛና የተራዘመ ድርቅ ገጥሞ አለማወቁ ነው ይላሉ። ስለዚህ አሁን እየሆነ ላለው ኢራን ውስጥ የውሃ እጦት ድርቁም ምክንያት አይደለም ብንል ፍትሐዊ አይደለም ይላሉ። ፖለቲካው ላይ ብቻ ማሳበብ በቂ አይደለም ማለታቸው ነው። ወደ ሳጃድ ቤተሰብ የአፕልና የወይን እርሻ እንመለስ። ለእርሻው በየሳምንቱ 850 ጋሎን ወይም 20 በርሜል ውሃ በየሳምንቱ ማጠጣት አለበት። እንዲሁም ሆኖ በቂ አይደለም። በመስኖ እናጠጣለን እናጠጣለን ነገር ግን ምንም ያህል ጨምረን ብናጠጣው መሬቱ የማይረካ ደረቅ ነው ይላል ሳጃድ። በዚህ ዓመት የአፕል ሰብላቸው ሙሉ በሙሉ ነቁተዋል። ፍሬያቸው የጫጨና ጥራት የጎደላቸው በመሆኑ የተነሳ ግማሹን ምርት የአፕል ምርት ለወዳጅ፣ ለቤተሰብ፣ ለዘመድ እንደ ቡና ቁርስ ብሏቸው ብለው ሲሰጡ ቀሪውን ደግሞ ለፍየሎቻቸው መኖ አደረጉት። የሳጃድ አባት አሁን የአፕል ፍሬውን ነቃቅለው ሌላ ለመትከል እያሰቡ ነው። ነገር ግን የመጨረሻውን ውሳኔ ከመውሰዳቸው በፊት ሰማይን አንጋጠው መጠበቅ ይኖርባቸዋል። ውሃ ከሰማይ ጠቢ ሊሆን ካላለ መወሰን አይችሉም። ስለዚህም ሳጃድ አሁን የራሱንና የቤተሰቡን ወጪ ለመሸፈን ሌላ ስራ ተቀጥሯል። በአንጻራዊነት የውሃ ሀብት አለው በሚባለው ሰሜናዊ ኢራንም ገበሬዎች እየተሰቃዩ ነው። ሐሰን የተባለ የስንዴ እርሻ ባለቤት ከካስፒያን ባሕር አጠገብ ጊላን የምትባለ አውራጃ ውስጥ ያለውን የእርሻ ሰብል ከዚህ በፊት በዝናብ ውሃ ብቻ ነበረ የሚያመርተው የሚያጠጣው። ካለፉት ሦስት ዓመታት ወዲህ እሱ ቀርቷል። የመድን ድርጅቶችም ለስንዴ አዝመራ ዋስትና መሸጥ አቆመዋል። የስንዴ እርሻ ለሐሰን ከስር መሠረቱ እየጠፋ ነው። ፋረሃድ ደግሞ ሰሜን ማዕከላዊ ከተማዋ ታኪስታን ውስጥ በትንሽ የእርሻ መሬት ላይ ስንዴ፣ ቲማቲም፣ ወይንና ፍራፍሬ አለማል። አራት ስታዲየሞች ሊያሰራ በሚችል መሬት ላይ የበሬ ግንባር የምታክል እንደማለት ነው ከእርሻ አንጻር እሱና የአካባቢው ገበሬዎች መጠቀሚያቸው በኤሌክትሪክ ኃይል የሚሠሩ የጉድጓድ ውሃዎች ነበሩ። በውሃ እጥረቱ ምክንያት የተከሰተው የሃይድሮኤሌክትሪክ ፓወር ወይም ኃይል መቆራረጥ ወይም መቆም መስኖውን የማይቻል አድርጎታል። በዚህም የተነሳ ምርቱ በከፍተኛ ደረጃ ቀንሷል። ከሁለት አስርት ዓመታት በፊት ኢራን ውስጥ የከርሰ ምድር ውሃ ለማውጣት ከ25 እስከ 30 ሜትር ብቻ መቆፈር ይበቃ ነበር። አሁን በትንሹ ቁልቁል በስምጠት 150 ሜትር መቆፈር አለበት ውሃ ለማየት። ኢሳይያስ፣ ዘገባው በጣም የሚያስጨንቅ ነው ስለ ኢራን ሁኔታ አለም። እኔም በጣም ከመጨነቅ የተነሳ መተንፈስ ሁሉ አቅቶኝ ነበር ማለት ይቻላል፣ አለም አሁን በቴህራን ውስጥ ወደ አስር ሚሊዮን ህዝብ ይኖራልና እና የቴህራን ህዝብ፣ ይሄ ህዝብ ከተማውን ለቆ መውጣት ይችላል? እንዴትስ ስ መሆን ይችላል? ወዴትስ ይሄዳል? አዎ ጥያቄው ተገቢ ነው። የአንድ አገር ስንት ዓመታት ያደገ የበለጸገ ርዕሰ ከተማን ትቶ አስር ሚሊዮን ህዝብ ጣጥሎ ሊሄድ ይችላል ወይ? መልሱ ውሃ ከሌለ ፈቀደም አልፈቀደም ይሄዳል። ሰየስ በጣም የሚገርም ነው። አለም አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆነልህ። መልካም ቀን ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም። ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል።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 እኛ ጀንቦሮች አሁንም ስድስተኛ ሳይታችንን በሳር ቤት ይዘንላችሁ መጥተናል። 5200 ካሬ ላይ ያረፈው አፓርትመንታችን አራት ቤዝመንት፣ ግራውንድ ፕላስ 30 ግራንድ ሞል አፓርትመንት ሲሆን ጥራታቸውን በጠበቁ ማቴሪያል የተሰሩ የከርሰ ምድር ውሃና ስታንድ ባይ ጀነሬተር ያላቸው እንዲሁም በውስጡ አስር ሊፍቶችን፣ የቆሻሻ ማስወገጃ፣ የጋራ አዳራሽና የፕሮግራም ማዘጋጃ ሰገነት፣ ቪኤት ስታንዳርድ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የህፃናት መጫወቻ፣ ፉድ ኮርት፣ ዘመናዊ ጂምና ስፓ እንዲሁም 500 ካሬ ላይ ያረፈ ግሪን ኤሪያ ያለው ካለምንም የዋጋ ጨማሪ ማለት በፊክስድ ፕራይስ የሰራተኛ ክፍልና ስቶርን ጨምሮ ከባለ አንድ መኝታ ቤት እስከ ባለ ሶስት መኝታ ቤት ድረስ በ10 ፐርሰንት ቅድመ ክፍያ የቤት ባለቤት ይሆን ይለጻል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ጃምባሮ ሪል ስቴት በጊዜ ግቡ።